ዘፈን ኃጢአት ነው ወይስ አይደለም? ለመሆኑ ዘፈን የሚባለው ምንድን ነው? ሰላም፣ እንዴት ናችሁ? የተወደዳችሁ ዛሬ በዚህ ቪዲዮ ላይ የምንመለከተው ስለ ዘፈን ነው። ዘፈን ኃጢአት ነው ወይስ አይደለም? ለመሆኑስ ዘፈን የሚባለው የትኛው ነው? በመሰረቱ ዘፈንን ዘፈን የሚያደርገው ግጥሙ ሳይሆን ዜማውን ብቻውን ሳይሆን ግጥሙና ዜማው አንድ ላይ የተዘፈነበት መንገድ ነው። ምን ማለት ነው? በደንብ አድመጡ። ለምሳሌ ስለ አንዲት ሴት ቁንጅና፣ መልካምነት፣ ጥሩ ባህሪ ስላላት ሴት አንድ ሰው ሲዘፍን ዘፈን እንለዋለን። ወይንም በካታጎሪ ለይተን አምልኮ፣ ዝማሬ፣ ውዳሴ፣ ምስጋና ሳይሆን ለአንዲት ሴት የተዘፈነ ዓለማዊ ዘፈን ብለን ስም እንሰጠዋለን። ታዲያ ይሄ ኃጢያት ነው ወይ? አው ኃጢያት ነው። ለምን? ለምሳሌ ብዙ ሰው ሊጠይቃችሁ ይችላል። ያንኑ በዘፈን ያቺን ሴት ያደነቀበትን ያቺን ሴት ያሞገሰበትን በንግግርስ ቢለው ኃጢያት የሆነ ቀላል ምሳሌ አንድ ባል ሚስቱን ቆንጆ ነሽ፣ ፊትሽ ያምራል፣ ሰውነትሽ ደስ ይላል፣ ጸጉርሽ ደስ ይለኛል፣ ሁሉ ነገርሽን እወደዋለሁ ቢላት ኃጢያት ነው ወይ? እሺ ይሄንኑ ንግግሩን ዜማና ቅላጽ የሰጠው የኔ ቆንጆ ፊትሽ ሲያምር እያለ ቢያቀነቅንላት ኃጢያት ይሆናል። ስለዚህ ዘፈንን ዘፈን የሚያስብለው በመጀመሪያ አንድን አድናቆት ከፍተኛ ስፍራና ቦታ ሰጥቶት በዜማ ቀምሞ ለዛች ሴት ሲያቀርበው ከዛ ጊዜ ጀምሮ ያ ዘፈን አምልኮ ይሆናል። ባጭሩ ዘፈንን ዘፈን የሚያስብለው የሚቀርብበት መንገድ ነው። በዜማ ተውቦና አምሮ ለሰዎች ሲቀርብ ሲቀነቀን ጉዳዩ ወዲያውኑ ወደ መንፈሳዊነት ይቀየራል። ለምን መሰላችሁ? አንድ ንግግር ዜማ ሲገባበት ቀጥታ ወደ ልብ ውስጥ ሰው ልብ ውስጥ የሚቀመጥ መንፈሳዊ አካል ታለብሱታላችሁ። በነገራችን ላይ ዜማ ማለት በጣም መንፈሳዊ ነገር ነው። ለዛ ነው ሙዚቃ ነክ የሆኑ ነገሮች ከልባችሁም ከአይምሯችሁም ቶሎ አይጣፉ። ለምን ሲባል አንድ ነገር በዜማ ሲቀነቀን ደጋግሞ፣ ያ ነገር ቅላጼ ተሰጥቶት ሲባል የሰው ጭንቅላቱ ሳይሆን የሰው ልብ ውስጥ ይቀመጣል። ዘፈን ኃጢአት የሆነው ለዛ ነው። ሰዎች ልብ ውስጥ ስለሚቀመጥ፣ እዛ ነው ብዙ ጊዜ ሳትፈልጉት አንዳንድ ዘፈን የሰማችሁት ዘፈን እናንተ ሳትፈልጉት ሳታስቡት በልባችሁ ውስጥ ያ ዘፈን ማለት ይጀምራል መቀጠል ይጀምራል። ለምን ሲባል ልብ ውስጥ የተቀመጠ ነገር ነው። ዜማና ቅላጽ ያለው መንፈሳዊ ይዘት ያለው ነገር ሆኗል። ኃጢአት ያስበለው ምክንያት ልብ የእግዚአብሔር ብቻ ነው፣ የልብ ስፍራ መጽሐፍ ቅዱስ ሲናገር እግዚአብሔር በፍጹም ልብህ ለእኔ ተገዛ፣ ታዘዝ፣ ውደደኝ ስላለ ያንን ልባችንን ለሌላ አምልኮ፣ ለሌላ አድናቆት፣ ለሌላ ውዳሴና ምስጋና ከሰጠ ነው ስፍራ ከሰጠ ነው ወዲያውኑ ጉዳዩ ወደ አምልኮ ይቀየራል። ስለዚህ ወደድንም ጠላንም ሳናስበው የምንዘፍንለት የምናቀነቅንለትን ነገር በጥቂቱም ቢሆን እያመለክ ነው። አንድ ሰው ሚስቱን ቢያደንቅ የሚወዳቸውን ሰዎች ቢያደንቅ ክፉ አይደለም። ነገር ግን በዜማ ካደረገው ቅላጼ ከጨመረበት፣ ወዲያውኑ ጉዳዩ ወደ መንፈሳዊ ስለሚቀየር በልብ ውስጥ የሚቀመጥ አምልኮ ይሆናል። ዜማ ወይም ሙዚቃ ሰማይ ውስጥ እስከ ዛሬ ድረስ የሚደረግ ጉዳይ ነው። መጽሐፍ ቅዱስ ሲናገር እግዚአብሔርን መላእክቱ በዜማ ያመሰግኑታል ይላል። የኤፌሶን ምዕራፍ 5 ቁጥር 18 ላይ ደግሞ ምን እንደሚል ላንበብላችሁ። እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በእርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። የሰማችሁ ነው። መንፈስ ይሙላባችሁ ወይም በእግዚአብሔር መንፈስ የምትሞሉት እግዚአብሔርን የምታመሰግኑት በመንፈሳዊ ቅኔ ነው፣ በልባችሁ ለእግዚአብሔር አዚሙለት፣ ተቀኙለት ይላል። ሁሌም አንድ ነገር በዜማ ታጀበ፣ ጣፈጠ ማለት የልብ ጉዳይ ይሆናል። የልብ ጉዳይ ደግሞ አምልኮ ነው። እንዴት ነው ዜማ የልብ ጉዳይ የሚሆነው ካላችሁ፣ ይሄ ጥሩ ጥያቄ ነው። ለምሳሌ በልጅነታችሁ የሰማችሁትን ንግግር ነው ወይስ በልጅነታችሁ ያደመጣችሁትን ደጋግማችሁ የሰማችሁትን የዘፈናችሁትን ሙዚቃ ያለውን ዜማ ነው የምታስታውሱት። ለዛ ነው ብዙዎቻችን ከሰማናቸው ስብከቶች ከሰማናቸው ነገሮች በላይ ያዳመጥናቸው ዘፈኖች ከአፋችን ከልባችን ከአንደበታችን ያወጡ። ሴጣን ይህንን ጠንቅቆ ያውቃል። ምክንያቱም የአምልኮ መሪ የዜማ ደርዳሪ እግዚአብሔርን ከሚያስመልኩ ኪሮቦች መሀል አንዱ ነበር። መጽሐፍ ቅዱስ እንዲሁም ሲነግረን በሰውነቱ ላይ የተለያዩ አውታሮች የሙዚቃ መሳሪያዎች የተገጠሙለት የብርሃን መልአክ የሚመስል ነበር። ስለዚህ ነው ብዙዎችን የልብ ጉዳይ ምን እንደሆነ ስለሚያቅ ቀጥታ በሙዚቃ እና በዜማ እያደረገ ስለ አገር ሊሆን ይችላል፣ ስለ ሰዎች ሊሆን ይችላል፣ ስለ ሁኔታ ሊሆን ይችላል፣ እያዘመረ ለዛ ነገር ግን የተለየ ልባችሁ እንድትሰጡ ለብዙ ነገር እንድትነሳሱ ያደረጋቸዋል። ለምሳሌ በቀላሉ ሰዎች ለጦርነት እንኳን የሚነሳሱት ከሚነገር ንግግር በላይ የሚዜምን ዜማ ተከትለው ነው። አንድ ነገር ሲፈጠር ለዛ አገር ወዲያውኑ ለዛ ሁኔታ የጦርነት ሁኔታ ሊሆን ይችላል የአንድ ነገር ጉዳይ ሊሆን ይችላል ለዛ ሁኔታ ቶሎ ወዲያውኑ ዘፈን የሚለቀቀው በሙዚቃ ተሰርቶ የሚለቀቀው ምክንያቱ ይሄ ነው። ይህ አሰራር በእኛ ዘመን ብቻ ሳይሆን በጥንት አባቶቻችንም ዘመን ነበር። ሰዎችን ለጦርነት ለማነቃቃት ሲባል አንድ ሰው ይነሳና ብድግ ብሎ ሆበል በማለት በመፎከር በዜማ ይሸልል ነበር። ታዲያ በዛ የፈራ የደነገጠ ሁሉ ለጦርነት ይነቃቃል። በአጠቃላይ ግን ልነግራቸው የፈለግኩት ዘፈን የምትወዱ ዘፈን የምታደንቁ ዘፈንን የምትዘፍኑ ሰዎች ሳታስቡት የልባችሁን በር ለእንደዚያ ዓይነት ነገር እየከፈታችሁ ነው። ይህ ደግሞ የሚያጋለጣችሁ ለማታውቁት አምልኮ ለማታውቁት ጣዖት እንድትከተሉና በልባችን ውስጥ ያ ዘፈን ደጋግመውን እንድንሰማውና ለዛ ነገር እንድንገዛ ያደርገናል። በመጥፎ ብቻ ሳይሆን በመንፈሳዊ ነገርም አምልኮ ትልቅ ዋጋ ያለው ለዛ ነው ስትጸልዩ ክላሲካል ከፍታችሁ ወይም መዝሙር ከፍታችሁ ስትጸልዩና በባዶ ስትጸልዩ በጣም ልዩነት አለ። እስቲ ይሄንን ራሳችሁ ሞክሩት ታውቃላችሁ። ከዚህ ምድር እንኳን ከሄድንም በኋላ አምልኮ በሰማይም የሚቀጥል ጉዳይ ነው። ጸሎታችን እዚህ ምድር እስካለን ድረስ ነው። የተለያየ የምናደርጋቸው ስርዓቶች፣ የምንማራቸው ትምህርቶች እዚህ ምድር እስካለን። እዚህ ምድር ግን ስንሄድ ጥልቅ የሆነው መንፈሳዊ ነገር ይቀጥላል። ማድረጋችንን አናቆምም። አምልኮ በዜማ እግዚአብሔርን ማመስገን ምን ልላችሁ ነው ምናልባት የዘፈን ፍቅር ውስጣችሁ ያለ ሰው የሙዚቃ ፍቅር ውስጣችሁ ያለ ሰው እንደዚህ አይነት ነገር አድርጉ ከዚህ በኋላ ይህንን ፍቅራችሁን ለበጎ ነገር ተጠቅሙት እግዚአብሔርን ለማምለክ የእግዚአብሔርን ስም ለመጥራት ድርጊቱን አሰራሩን ለማስታወስ ልባችሁን ለእግዚአብሔር ለመስጠት ተጠቀሙበት መልካም ነው በመንፈስ ተሞሉ የሚለው ሀሳብ ኤፌሶ ምዕራፍ 5 ቁጥር 18 ላይ ስለዚህ ጉዳይ ነው የሚያወራው በመንፈሳዊ ዜማ ለባለውለታችሁ ለእውነተኛ ወዳጃችሁ አፍቃሪያችሁ ለጌታ ተቀኙና ዘምሩለት። ስለዚህ ባጭሩ ይሄ ቪዲዮ የሚናገረው ዘፈን ኃጢአት ነው። ኃጢአት ማለት ለእግዚአብሔር አለመገዛት፣ ልብን ለሌላ ነገር የማይገባውን ስፍራ መስጠት፣ በልባችሁ ላይ ጌታና ንጉስ ማድረግ፣ አገራችሁን ሊሆን ይችላል ሰዎችን ሊሆን ይችላል የተለያየ ጉዳይ በዘፈን መልክ በአምልኮ መልክ ደጋግማችሁ ስታዜሙት በልባችሁ ላይ እንዲገዛ እንዲገዛችሁ ትልቅ ስፍራ የማይገባውን ስፍራ እየሰጣችሁት ነው። እንዳትረሱ ልባችሁ ለእግዚአብሔር የተገባ የእግዚአብሔር ማደሪያና ስፍራ፣ በልዩ ልዩ ዜማና ቃና ተጠቅማችሁ ለሌላ ነገር አታቀንቅኑለት። ለእግዚአብሔር ማቀንቀን የሚያክል ድንቅ ነገር የለም። ከዚህ በላይ ብዙ ነገር መናገር እፈልግ ነበር። ነገር ግን ካለን ጊዜና ከእናንተ አቴንሽን የተነሳ ችም ብቻ መናገር ይበቂ ነው። ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። እርግጠኛ ነኝ ብዙዎችን ሰዎች ይጠቅማቸዋል። ከዚህ በኋላ ልባችሁን ለአምልኮና ለጌታ መስጠት ይሆንልን። አሜን። መልካም ጊዜ።